የፕሮግራማችን ሶስተኛው ክፍል አሁን ደግሞ ይጀምራል። ፕሮግራሙ ብስራት ስፖርት ነው። በብስራት ኤፍ ኤም 111 የሬዲዮ ሞገድ እንዲሁም በመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻነል በኩል በቀጥታ እያደመጣችሁ ትገኛላችሁ። ይህ ክለብ ዓለም ዋንጫ እኮ የተረሱ ተጫዋቾችን ሁሉ እንድናስታውስ አደረገን። አንዳንድ ጨዋታዎችን ስትመለከቱ አሉ እንዴ ብላችሁ አልጠየቃችሁም? ትላንትና ሎስ አንጀለስ ፉትቦል ክለብ ከቼልሲ ጋር ሲጫወት ግብ ጠባቂው ሂጎ ሎሪስ ነበር። ዕድሜው 38 ደርሶ አሁን ጡረታውን ጫማውን የሚሰቅልበትን ዕለትም እየቆጠረ በመጨረሻ በካሊፎርኒያው ክለብ ግብ ጠባቂነት ለመጫወት ወስኗል። ይህ ፈረንሳዊ የዓለም ዋንጫን ያሸነፈ ለቶተናም ሆትስፐር በተለይ 447 ጨዋታዎች ላይ የተሰለፈ ግብ ጠባቂ ነው። ከቶተናም ከወጣ በኋላ ወደ ሜጀር ሊክ ሶከር መሄዱን ሰምተን ሊሆን ይችላል። ግን ስንቶቻችን በሎስ አንጀለስ ፉትቦል ክለብ እየተጫወተ እንደሆነ ተመልክተን ይሆን? እስከዚህ የክለብ ዓለም ዋንጫ ድረስ ሎሪስ ዛኔ ያሉ። ሰርጂዮ ራሞስ 39 ዓመት ሆኖታል። የቀድሞ የሪያል ማድሪድ ጀግና ተከላካይ፣ ያ ግላዲያተር በፓሪስ ሳን ጀርመን ደከም ባለ ብቃት፣ ብቃቱ ወርዶ በፓሪስ ሜዳዎችም በፓርክ ደ ፕረንስ ተመልክተናል። የዓለም ዋንጫን የአውሮፓ ዋንጫን ያሸነፈው አይበገሬው ተከላካይ አሁን እድሜው 39 ደርሶ ጉልበት እየከዳው ችሎታውም እየሸሸው ባለበት በዚህ ሰዓት የሚጫወተው ለሜክሲኮ ሞንቴራይ ክለብ ነው። በሰሜናዊ ሜክሲኮ ለሚገኘው ለዚህ ክለብ በክለብ ዓለም ዋንጫ ላይ እነ ኢንተር ሚላን፣ ሪቨር ፕሌት ባሉበት ምድብ ኢ ሰርጂዮ ራሞስ ተከላካይ ሆኖ ሲጫወት ማየት ምናልባት ወደ ሞንቴሬይ ወደ ሜክሲኮ መሄዱን ላልሰማን ጨዋታውን ስንመለከት እንዴ ብለን ሳንደነግጥ አንቀር። ቲያጎ ሲልቫን በዚህ ዓለም ዋንጫ ላይ በሌላ ክለብ ማሊያ እየታየ ይገኛል። ብራዚላዊ ድንቅ የቀድሞ ተከላካይ፣ የቀድሞ ድንቅ ተከላካይ ልበል። አሁን ብቃቱ ከእድሜ ጋር ተያይዞ ወርዶ ስለሚገኝ፣ እድሜው አሁን አርባ ደርሷል። ለፍሉሚኔንሴ ነው እየተጫወተ የሚገኘው ፍሉሚኔንሴን ካለመውረድ ታድጎታል። የቲያጎ ሲልቫ እድሜ እንደው ወደ አርባ ተጠግቶ ከልክ በላ- በታች ብቃቱ ወረደ እንጂ ይሄ ቸልሲ ስብስብ እንደሱ ያለ መሪ አምበል ቢያገኝ ኖሮ ባለፈው ሲዝን ምን አይነት ውጤት ያስመዘግብ ይሆን ብለን ብንጠይቅ፣ መቼም ለቸልሲ ደጋፊዎች የሚያስጎመጅ ነው። ውጤቱ የተሻለ ይሆን እንደነበረ መገመት ቀላል ስለሆነ ቲያጎ ሲልቫ በኤሲ ሚላን እና በብራዚል ብሔራዊ ቡድን ነው መጀመሪያ ትልቅ ተከላካይነቱን አሳይቶ የነበረው። ከዚያም ወደ ፓሪስ ሰንጀርመን ተዘዋውሮ በፔዤ በአዲሱ የካታር ፕሮጀክት ከተዘዋወሩ ቀዳሚ ተጫዋት፣ ቀዳሚ ጋላክቲኮስ አንዱ ነበር። በፓርክ ደ ፕራንስ በጥሩ ስምና አገልግሎት ዘመኑን ከጨረሰ በኋላ ወደ ፕሪምየር ሊግ መጥቶ የማታ ማታ ለቼልሲ መጫወት ቻለ። ቼልሲዎችም አንድ ዓመት ኮንትራት እያራዘሙለት ሲያቆዩት እንደገና አንድ ዓመት ሲጨምሩለት፣ በመጨረሻ ሪሊዝ አረጉት። ኮንትራት አልተራዘመለትም። ወደ ሀገሩ ተመልሶ ለፍሉሚኔንሴ እየተጫወተ ይገኛል። ኒኮላስ ኦታሜንዲን ስታስታውሱታላችሁ ወይ? የቀድሞ የማንቸስተር ሲቲ ተከላካይ፣ ሁለት ጊዜ የፕሪምየር ሊግ ሻምፒዮን መሆን የቻለ ኦታሜንዲ ዛሬ እድሜው 37 ደርሷል። እየተጫወተ የሚገኘው በዚሁ ክለብ ዓለም ዋንጫ ላይ ለሚሳተፈው ቤንፊካ ነው። የሊዝበኑ ክለብ በኦታሜንዲ እየተጠቀመ ይገኛል። እንግዲህ ከአምስቱ ታላላቅ ሊጎች ውጭ ቢሆኑም እነዚህ ተጫዋቾች ጫማቸውን መስቂያ ጊዜያቸው እየተቃረበ ባለበት በዚህ ሰዓት በክለብ አላጡ ፊፋ ደግሞ ይህን ውድድር አዘጋጀ፣ በክለብ ዓለም ዋንጫ እዛ ላይም ደግሞ በዓለም አቀፍ መድረክ መታየታቸውን መታየታቸው አላበቃም፣ ሌላ እድል ሰጥቷቸዋል ለማለት ነው። የጋርዲዮላና የጆዋኦ ካንሴሎን ካንሴል አለመግባባት ታስታውሳላችሁ። አሰልጣኙና ተጫዋቹ አለመግባባት ከፈጠሩበት ሲዝን ቀደም ብሎ በነበረው የውድድር ዘመን ካንሴሎ በፕሪሚየር ሊግ ላይ አስደናቂው ፉልባክ ሆኖ ሲያስደምመን ነበር። በውሃ ሰማያዊ ማሊያ ግን ከፔፕ ጋርዲዮላ ጋር አብሮ መዝለቅ አልቻለም። የሳውዲ አረቢያ ክለቦች በፔትሮ ዶላር ትልልቅ ኮከቦችን ወደ መካከለኛው ምስራቅ በሚስቡበት ጊዜም ካንሴሎም በሳውዲ ረብጣ ተሳበና ወደ አልሂላል ተዘዋወረ። ዕድሜው 31 ነው። አሁን በግሩፕ ኤች እነ ሪያል ማድሪድ በሚገኙበት ምድብ ጆኦ ካንሴሎ ለሂላል ይጫወታል። ማንቸስተር ዩናይትድ ቀደም ባሉት ዓመታት አስፈርሟቸው የነበሩ ተጫዋቾች በርከት ብለው አሁን በዚህ ክለብ ዓለም ዋንጫ ላይ በአንጋፋነት እየተሳተፉ ይገኛሉ። የዩናይትድ ደጋፊዎች አንደር ሄሬራን አይረሱም። ዘንድሮ 35ኛ ዓመት ዕድሜው ላይ ይገኛል። ይህ የቀድሞ የማንቸስተር ዩናይትድ አማካይ ስፔናዊ አሁን የሚጫወተው ለቦካ ጁኒየርስ ነው። ለአርጀንቲናው ትልቅ ክለብ ኤፍ ኤ ካፕና የውሮፓ ሊግን የመሳሰሉ ዋንጫዎችን ሁሉ አሸንፏል። በኦልትራፎርድ አንደር ሄሬራ በፓሪስ ሰን ጀርመንና በአትሌቲኮ ቢልባውም ቀደም ሲል የተጫወተ ኮከብ ነበር። የሰላሳ አምስት ዓመቱ አንጋፋ አሁን ወደ አርጀንቲና ሄዶ ለቦካ ጁኒየርስ እየተጫወተ በክለብ ዓለም ዋንጫ ላይም ቦካን በመርዳት ላይ ይገኛል። አሌክስ ቴሌስስ፣ ይህም ብራዚላዊ የቀድሞ የማንቸስተር ዩናይትድ ተጫዋችስ ታስታውሱታላችሁ? ቴሌስ ዛሬ 32 ዓመቱ እየተጫወተ የሚገኘው ደግሞ በሀገሩ ብራዚል ለቦታፎጎ ነው። ቦታፎጎን በዚህ የክለብ ዓለም ዋንጫ ላይ እየተሳተፈ ይገኛል። የቀድሞ የማንቸስተር ዩናይትድ ፉልባክ ለሴቪያም ተጫውቷል። ወደ ሳውዲ አረቢያም ሄዶ በአናስር ክለብ ረብጣውንም ቀምቷል፣ የሳውዲዎቹን ወደ ሀገሩ ተመልሶ እንግዲህ ለቦታ ፎጎ በመጫወቱ ነው ክለብ ዓለም ዋንጫ ላይ አሁን የምናየው። ሌላው የዩናይትድ የቀድሞ ተጫዋች አንጋፋው አንሄል ዲ ማሪያም በዚህ ውድድር ላይ አለ። እድሜው 37 ደርሷል። አርጀንቲና ይኮከብ ለቤኔፊካ ነው እየተጫወተ የሚገኘው። ይሄ ውድድር የዓለም የክለቦች ዋንጫ ያብቃ እንጂ ወደ ሮሳሪዮ ሴንትራል ተዘዋውሮ ሊጫወት ስምምነት ላይ ደርሷል። የማታ ማታ ተጫዋቾች ጉልበት ሲከዳቸው፣ ችሎታቸውን ማሳየት ሲያቅታቸው፣ ያው ጫማቸውን ወደ መስቀያቸው ሲሻገሩ ብዙሃኑ ወደ ሀገራቸው ይመለሳሉ። አሁን ሳውዲ አረቢያ፣ በፊት ጃፓን፣ ሜጀር ሊግ ሶከር እነዚህ አማራጮች ናቸው ግን እነዚህ እንዳሉ ሆነው ደግሞ ወደ ሀገር መመለስና ለሚወዱት የሀገር ክለብ መጫወት ደግሞ አንድ አማራጭ። ዲማሪያ አሁን ለቤኒፊካ እየተጫወተ ነው የሚገኘው፣ ግን ይሄ ያ ክለብ ዓለም ዋንጫ የመጨረሻው ነው። በቤኒፊካ ማሊያ ወደ ሮሳሪዮ ተመልሶ እንዲጫወት ተስማምቷል። ኤዲሰን ካቫኒ ነው ሌላው፣ የቀድሞ የማንቸስተር ዩናይትድ አንጋፋ ካቫኒ፣ ውራጋዊ አጥቂ 38 ዓመት ሆኖታል አሁን ለቦካ ጁኒየርስ ነው የሚጫወተው፣ ለአርጀንቲናው ክለብ አምና 39 ጨዋታ ተጫውቶ 20 ጎል አስቆጥሮለታል። ለቦካ በቦካ እንደ ሊጉ ደረጃ የአርጀንቲና ሊግ እንደ አምስቱ የአውሮፓ ሊጎች ዲማንዲንግ አይደለም። በዛም በአርጀንቲና ሊግ ደረጃ ለቦካ ጁኒየርስ ጠቃሚ አገልግሎት ነው የሰጠው ካቫኒ አርባ ዓመት ሊሞላው ሁለት ዓመት ብቻ ቀርቶስ ደግሞ አሁን ቦካን ይዞ በዓለም የክለቦች ዋንጫ ላይ እድሉን እየሞከረ ይገኛል። ኦሊቪዬ ዢሩ ትላንትና በሎስ አንጀለስ ፉትቦል ክለብ አጥቂነት ተቀይሮ ሲገባ አይተነዋል። የፈረንሳይ አጥቂ፣ የቀድሞ የቼልሲና የአርሰናል አጥቂ እድሜው 38 ሆኗል። ለካሊፎርኒያው ክለብ ነው አሁን እየተጫወተ የሚገኘው። ዢሩ አንድ ተጫዋች ይቀረኛል፣ ቆይ 11 ለመሙላት ሩበን ኔቬዝ ሩበን ኔቬዝ በወልቨርሃምፕተን ወንደርስ የምናውቀው ፖርቱጋላዊ የወልቭስ ተጫዋች ነው የነበረው። እርሱ እንኳን ቀደም ሲል እንደጠቀስኳቸው ተጫዋቾች ሰላሳዎችን ያለፉ ወይም ሰላሳዎቹ አጋማሽና ወደ አርባ የተጠጋ ዕድሜ ላይ አይገኝም። ኔቬዝ 28 ዓመቱ ነው። የሚጫወተው ታዲያ ለአልሂላል፣ ለሳውዲ አረቢያው ውጤታማው ክለብ ነው። በጊዜ ወደ ሳውዲ ሄዶ እንደ ካንሴሎ ሁሉ ስራው የሚያስገኝለትን ጥቅም መቋደስን የመረጠ ይመስላል። አሁን አሁን እንኳን በሳውዲ አረቢያ ክለቦች ላይ የሚጫወቱ ተጫዋቾች ጥቂት ይጫወቱና ከዚያ ደግሞ ሀሳባቸው ሲቀየር እናያለን። በኑሮ ዘይቤም በሌሎችም ምክንያቶች አይመቻቸውም ሊጉና ወደ አውሮፓ ክለቦች ለመምጣት እንደገና ሲጠይቁ ይታያል፣ ሙከራ ሲያደርጉ ይታያል። እና የኔቬዝ ነገርም ዕድሜው ገና 28 ስለሆነ ተመሳሳዩን ዜና በእርሱ የምንሰባ ይመስለኛል። ግን ከሳውዲ አረቢያ ክለቦች ከአናስርም በላይ ከክርስቲያኖ ሮናልዶ አናስርም በላይ አልሂላል ውጤታማ ነው። የሳውዲ አረቢያ ሻምፒዮን ነው። የእስያ ሻምፒዮን የመሆን ታሪክ አለው። አሁንም ትልልቅ ተጫዋቾችን ለማስፈረም ሙከራ እያደረገ ነው የሚገኘው። በክለብ ዓለም ዋንጫ ላይ እንግዲህ አልሂላል ሩበን ኔቬዝንም ሲያሰልፍ ካያችሁ ይህ የቀድሞ የወልቭስ ተጫዋች ነው። አይናችን ነው እሱ ነው እሱ አይደለም አንበል እንግዲህ፣ እርሱ ነው ኔቬስ። ከሂጎ ሎሪስ እስከ ኦሊቪዬ ዢሩ በፕሪሚየር ሊግ ላይም የምናቃቸው በርከት ያሉ ተጫዋቾች አሁን የማታ ማታ እንግዲህ ወደ ጡረታ በሚወስዷቸው በእነዚህ ክለቦች በክለብ ዓለም ዋንጫ ላይ እየተመለከት ናቸው እንገኛለን፣ ክቡራትና ክቡራን አድማጮቻችን።